ፍቅር ፍቅር ፍቅር ይዞኛል ወይኔ ጎዴ ምን ይሻለኛል ምንም አይከብድም ሁለቶችም ፈቃደኛ ከሆኑ አሁን ለምሳሌ እሱ የኔን ባህል የኔን አገር በሰላም ከተቀበለ እኔም ምንድነው በል በሰላም ከተቀበልኩኝ፣ በቃ ምን ዋናው ፈቃደኛ መሆን ነው፣ በሰላም መኖር ነው። በፍቅር ምንም አያስቸግርም። እኔ ጋይስ ከሱፐር ማርኬት ነው ያገኘሁት፣ ከሎንደን አይደለም። እስኪ ስቢክ ፍሬንች። አዎ በፍረንሴኛ ማውራት ይቻላል።

ደኩት እዚህ ነው ፈረንሳይ ቀስ የምንኖረውም እዚህ ፈረንሳይ ነው። አሁን ግን ትንሽ ወር በኋላ ወደ ኢትዮጵያ እንሄዳለን ለመኖር። አዲስ አበባ ነው የምንኖረው፣ ከዚህ በኋላ አዲስ አበባ ውስጥ። ትንሽ ወር በኋላ በሰላም ከቀበላችሁኝ ልጆችን፣ ባሌን ይዤ ወደ ሀገር ይመልሳለሁ። ወሬ ስንቻ አለውስአለነ በጣም ለእኔ ትልቅ ነገር ነው። ጋየት አስቡት። እኔ ከሀገሬ እንደ ግንዴታ ቀልጅን አመቴ ወጥቼ ከዚህ ስንት አመት ይሆነኛል? አስራ ሰባት ዓመት ምናምን ኖሬ አሁን በሰላም ወደ ሀገሬ መልሳለው ልጆችን ይዤ ባለኝ ይዤ ከዛ እንደገና ከቤተሰብ ጋር ምናምን እቀጥላለሁ። ይሄ በጣም ትልቅ ስጦታ ነው። ሁለት ልጅ ነው ያሉኝ። አሁን ልጆችም አገሬን እንዲያውቁት ፈልጋለሁ። እኔም የራሴን ቋንቋ በደንብ ማወቅ ፈልጋለሁ። ትልቅ ከተማ ዩ ከን ፋይንድ እንጀራ ይሄ የለም። እኔ አንድ ቀን ጤፍ ፈጭቼ ነበር። አስር ኪሎ ጤፍ ፈጭቼ እንጀራ መጋገር ሞከርኩኝ። እንጀራ በሰላም አልወጣም፣ ወጣም አይን የለውም ነበር። የዛን ጊዜ በቃ አልቻልኩትም ተውኩት፣ ግን ሞክሬ ነበር።